አይደለም እና እውነት መውጣቱ ስላለበት አለበት፣ በአቤል በልውል አሁን አገናኝቶ እንደዚህ ፊት ለፊት እንትን ስላላቸው በልውል አትፍረዱ ለማለት ያክል ነው። አብዛኞቻችሁ እኔ ጋር በተለይ የምትመጡ ሰዎች ልውል ላይ በጣም ብዙ እንትኑ እየጻፋችሁ ስላየው ነው እንደዚህ የተናገርኩት። ልውል ማን ነው? አቤል በጣም ዛሬ ስሜታዊ በጣም በጣም እጅግ በጣም ነው እንትን ያለው ፊት ለፊት ቁጭሎ አበበ እንግዲህ ያለለውን ያለውን የቋጡን የምኑን እያለ ልጁን ሊያሳብደው ነው የተነሳ። ትንሽ እረፍት አግኝቶ ነበር አንድ ሶስት አራት ቀን አቤል በራሱን እየተንቀሳቀሰ ትንሽ አረፍ ብሎ ነበር። ዛሬ ደግሞ ሊያ ጋ ብር ተከፍሎት ይሆን ምን በል ተብሎ ይሆን አላቅም። እንግዲህ መጥቶ በሐሰት እየመሰከረበት ነው ያለው። አሁን ይሄ ነገር አሁን እንደ መረጃ እየያዙት ነው ያሉት እና ቀጣይስ ምንድነው የሚፈጠረው ይሄ ሰው ባለፈው አቤል እዛ ቤት ውስጥ እንደነ እንደሌለ እጅቷ በሞተችበት ቀን አቤል አምሽቶ ሌላ ቦታ እንደነበረ ይሄ ሁሉ ካሜራው ማን እንዳጠፋው የአቤል ውስጥ ቤት ውስጥ ካሜራ አለ ብለዋል እሱን ማን እንዳጠፋው ልውል ደግሞ ምንድን ነው የሚለው? ካሜራውን መቆጣጠር ያለብህ የአንተ ስራ ነው ይላል። አቤል በዛ በቦታው አልነበረም። እንዴት ነው አቤል የሚቆጣጠረው ካሜራውን? ማየት የነበረበት ቼክ ማድረግ የነበረብህ አንተ ነህ ምናምን እያለ ልውል አቤልን እንትን እያለው ነበር እና አቤል ደግሞ በዛ ቦታ ላይ አልነበረም። ሆን ብለው ካሜራውን ያጠፉት ሊያና ይሄ አበበ የሚሉት ሰው ናቸው። በጣም እኮ ለመፍረድ ራሱ እኮ በጣም ግራ የሚያጋባ ነገር ነው። እውነት አትፍረድ ይፈረድብሃል፣ የሚባለው ለዚህ ነው። እነሱ ሆን ብለው እሱ ከመግባቱ በፊት ክላስ ውስጥ አስገብተው ካሜራውን አጥፍተው ምንም አይነት በሁለታቸው አሻራ እንዳይኖር የብልጥነታቸው ብልጥ ሁለት ብርጭቆ ቤት ውስጥ አስቀምጠው እንደጠጡ አስመስለው በጣም የሚገርመው ነገር የሴቷን ብርጭቆ የቻፕስቲክ እንትን ምልክት አድርገው ምን ያክል ተጠንቅቀው እንደሰሩት ነው የምነግራችሁ፣ እና ይህ ሁሉ ነገር ያደረጉት ማን ነው? ሊያ የተባለ ሴት ናት። ይሄ አበበን በደንብ ያውቃል። አሁን ላይ እንደዚህ እንደሚያወረው እንደሚቅለሰለሰው እንዳይመስላችሁ፣ አንገደፊ ሀገር አጥፊ ነው ዝም እያለ ጋሽዬ ምን እያለ ግን አሁን እንደው እንደው አንድ ሰው አብሮ በልቶ ዘጠኝ ወር ቀላል አይደለም። የአንድ ልጅ እድሜ በሉት አንድ ልጅ ተረግዞ የሚወለድበት ወር ነው ዘጠኝ ወር። ይህ ሁሉ ጊዜ እዛ ቤት ውስጥ ቁጭ ብሎ ሲበላ ሲጠጣ፣ አንደኛ ነገር እሱ ስራው ግቢውን ነው የሚጠብቀው እዛ ግቢ ውስጥ ያችን ልጅ ሬሳ ይዘው መጥተው ቤት ውስጥ እስከሚከቱ ድረስ ይሄ ሰውዬ የት ነበር? ምንም አላቅም ብሎ እየተከራከረ ነው ያለው። በየት ግባ፣ መቼ ያስገቡት ምንም አላቅም ይላል። ይባስ ብሎ ደግሞ አሁን ላይ ደግሞ አቤል ላይ እየመሰከረ ያለው በሀሰተኛ በተሞላ በውሸት አይኑን አይኑን በጨዋ አጥቦ ቁጭ ውሎ አጠገቡ እየዋሸ ነው ያለ። እንደውም አቤል በጣም ትግስተኛ ነው የእውነት። እዛ ቁጭ ብሎ እንደዚህ አይነት ነገር እንትን ሲል ቁጭ ብሎ ማዳመጡ በጣም በጣም እውነት የሚደነቅ ልጅ ነው። በጣም ትግስተኛ ነው። ሌላ ሰው ቢሆን ግን ምን እንደሚያደርገው እኔ ያላቅም። እውነት ከባድ ነው። አንዳንድ ጊዜ ዝም ብላችሁ የምታዩት ነገር እንደ ህልም ነው የሚሆንባችሁ በተለይ አሁን ላይ በአቤል ላይ እየተደረገ ያለው እንትን ሊያ፣ አንደኛ ነገር ይሄን ልጅ አሁን እንደዚህ በል ብላ ብር ከፍለው ሊሆን ይችላል፣ ላበበ እንደዚህ አይነት ባሰተኛ እንዲመሰክር ሞድ ደግሞ በጣም የሚገርመኝ ነገር አሁን አቤልም ሆነ ልውልም እዚች ሊያ ጋር እየደረሱባት ነው ያሉት። እንግዲህ በየጊዜው የሚያዙት የሊያ ተላላኪ ሰዎች ናቸው፣ ሁሉ ነገር እያወጡባት ነው ያሉት ከድ ሳይቀድመኝ ልቅደም በሚለው ለዚህ ዳበበ አጠገባቸው ያለው አበበ ስለሆነ እንደዚህ ብሎ እንዲመሰክር በውሸት አቤልን እንዲታሰር እንዲያደርግ ያደረገችው ሊያ ናት። አሁን ይሄ ይሄ ይሄ ጉድ ይሄ ብቻ አይደለም የእሷ ስራ። ህጻናቶችን ሁሉ ምን እንደምታደርግ እንግዲህ እያያቸው ነው። በእሷ ዙሪያ የሚመጡት ተቀጥረው የሚሰሩ ሰዎች ስለ ሊያ ተወርቶ ተወርቶ የማያልቅ ታሪክ ነው ያላት። እንደዚህ እንደምናያት አይደለች። በጣም የሴት ወንበዴ ናት። ዘጠኝ ወር ሙሉ አስባበት አቅዳበት፣ ይህ ሁሉ ጊዜ ወስዳ እዛ ቤት እንትን ያለችው ይቺ አሁን ላይ አረ በጣም ከባድ ነው ስማ አንፈስ ቅዱስ እኔ አንዳንድ ጊዜ ስናየው ምን አይነት እንዴት አይነት ጭንቅላት ምን አይነት ህሊና ቢኖራት ነው ነው የምለው እኔ እንዴት እስ ያስችላታል ሰው ባልሰራው እስር ቤት ቢገባ እሱ ምንድን ነው ያበበን ነገር ተውት ምክንያቱም አሁን ላይ እሱ አብቅቶለታል። ውሸታም እና ወራዳ ነው። ሁለት አፍ ነው ያለው። አንድ የመጀመሪያውን እንትን የሰጠውን እሱ መስማት ትችላላችሁ። ኦልሬዲ እኛ ተመልካቾች አቤል እንደማያደርገው በፍጹም መቶ ፐርሰንት እርግጠኛ ነን። እዚህ ጋ ደግሞ በውሸት መቶ ሦስት ስላል ደግሞ አቤል ይታሰራል ማለት አይደለም በፍጹም ማይሆን ነገር ነው። አቤል ደግሞ እንደውም የባሰ ልህ ነው ያሳዙት ይችልሽ ካለችበት ጉድጓድ ቆፍሮ የማውጣት የአቤል ስራ ነው። ሊያ የተባለችው ሴት እያበቃላት እንደሆነ ስላወቀች በብር ሁሉንም ሰው በብር የምትገዛው ይመስል እያታለለች ከትናንት ወዲያ የሰው ሕይወት አጥፍታ ነበር እሷ በላከቻት የእሱ ፍቅረኛ ነኝ ብላ የመጣችው የእሷ ተላላኪ ናት። ብትሞትስ እሷ ቁጭ ብላ ከእንትን ከሞቀ ቤቷ የሰው ሕይወት ግን እያበላሸች ነው ያለችው። እኔ ምን አይነት እኔ እኮ እንደዚህ አይነት ወንጀል ስሩ ተብለው የሚሰጡ ሰዎች እንዴት ብለው እንደሚስማሙ አላውቅም። እንደው የፈለገው ብቸግራቸው የፈለገው እንትን ቢል፣ ችግሩም እኮ ይሄን ብር ወስዶ እኮ ችግሩን የሚቀርፍ ቢሆን እንደው በተሻለ ትልቅ ችግር የባሰ ሌላት ችግር ውስጥ ነው የሚገባው። ያለውንም የተሰጠውንም ብር አጡ፣ የራሱንም ህይወት አበላሽቶ የቤተሰቦቹንም አበላሽቶ ይሄ አበበ ራሱን ብቻ አይደለም ይዞ እየሞተ ያለው። እናቱ ራሱ የተከፈላቸው ይመስለኛል። ይቅርታ አድርጉልኝና እቺ ሊያ የሆነ ብር የሰጠቻቸው ይመስለኛል። የአበበ እናት ራሱ ምንም አላማሩኝም። አረም፣ እንደው ማንን እንደሚታመን አላውቅም። እውነት እንትና እንትና የምትይው ነገር የለም። በጣም ው እስካሁን ድረስ ስንት ነገር አይቻለሁ። የዛሬው ደግሞ የባሰ የባሰ የባሰ አይነ በላ አይነ ደረቅ። ትናንት እናቱ ያበበ እናት እንግዲህ ቀርባ ፊት ለፊት እያያችሁ ነው የምታወራውን፣ እንግዲህ ሰምታችኋል። ምንም ነገር ልጇ እንትን እንደማይል ምናምን እየተናገረች ነበር ሊያ የተባለችውን በደንብ ታውቃታለች። በደንብ ማለት ነው የሆነ ጉርሻ ተሰጥቷታል። ለእሷ አንትን እያለችላት ነበር። ይቺ ሊያ የተባለች ሴት ያልገባችበት ቤት የለም፣ እሷ ያላንኳኳችው ቤት የለም። እያንዳንዱ ሰዎች ከእሷ ዙሪያ የሚሰሩ ሰዎች ሁሉም ስለሊያ የማያውቅ ሰው የለም። አይደለም እነዚህ ቅርና የእህቱ እህት የተባሉት ራሱ ስለ እሷ ሲያወሩ ሰምታችኋል። ከአራት ቀን በፊት የተለቀቀው ቪዲዮ እና ምን አይነት እንትን ውስጥ ጣብቃ እንትን ውስጥ እንደከተቱት አቤልን በስከ መጨረሻ ይሄ ጉድ የሆነ ኩርንችት የሆነ ሰውዬ በሀሰተኛ መስክሮ እሱን ለማሳሰር ቆርጠው ተነስተዋል። ደግሞ ይሄም ደግሞ አይሳካላቸውም እስከ መጨረሻ ጉዶ ነው የሚፈላው። እና እኔ በጣም በጣም እየገረመኝ ነገር ንገራቸው። አንድ ነገር በመጀመሪያ ሲናገር፣ ሁላችሁም ዝም ብላችሁ እዩትማ። በሉል የተለቀቀውን ቪዲዮ ማለት ነው። እየፈራ ነው የሚናገረው ይሄ ልጅ አበበ የተባለው። አሁን ያወራውን ደግሞ ይደግመዋል። ሁለት ሶስት ጊዜ ነው የሚያወራ ሰው ምን ያክል እዛ ጫና እያደረጉበት እንደሆነ እዚህ ጋ ማየት ትችላላችሁ። አበበ ላይ ሊያ ምን አይነት ጫና እንደምታደርግበት ልጁን ምን አይነት ችግር ውስጥ እንደከተተችው ካነጋገሩ ማየት ትችላላችሁ። እና ይቀበጣጥራል ዝም ብሎ አሁን ላይ ልውልን ማነው አቤልን ለማሳሰር ምናምን ምንም አይነት አሁን ይሄ ይሄ አበበ እንትን ስለተናገረ አቤል ዝም ብሎ ተነስቶ ይታሰራል ማለት አይደለም። በጣም በጣም ብዙ ስራ አለበት ከዚህ በኋላ ዋነኛዋን ሌባ ሊያ መተያዝ አለባት። እሷ ናት ከዚህ ጀርባ ያለችው አዛጇም፣ ፈላጯም፣ ቆራጯም መስፋት ስለሆነች እሷን ካልተያዘች እኔ እንጃ። የእውነት በጣም ትልቅ ችግር ውስጥ እየከተተቻቸው ነው ያሉት በእሷ ዙሪያ የሚመጡት ሰዎች ያልሆነ ስራ ሰርተው እሷ እኮ ከወንጀሉ ንጹህ ሆና እኮ ነው የምትሰራ። የብልጥነቷ ብልጥ ማለት ነው። በጣም የምታስጠላ ሴት ናት። ሴት ልጅ ይህን ያክል ተንኮል፣ ወንድ ቢሆንስ እንደው እሺ ብላችሁ ታርፉታላችሁ፣ ግን ሴቷ እንደ የፈለገው ቢቸግራት፣ የፈለገው ብር ቢከፈላት እንደዚህ አይነት ነገር የጭካኔነት እኔ ምንም ቃል የለኝም ለዚች ሴት ለመግለጽ ማለት ነው። ሊያ የተባለችው እሷን ከጀርባውን ምንም ነገር ወንጀል እንደማትሰራ እሷ ላይ ብትያዝ ምንም አይነት አሻራ ምንም አይነት እንትን አይገኝባት። የምታሰራው በሌላ ሰው ነው። አስር ሺህ ሀያ ሺህ እየከፈለች የሰው ህይወት እያበላሸች ነው። ልጆች፣ ህጻናቶችን እረዳለሁ፣ አስተምራለሁ ወይም እንደዚህ እያሉ የሚያሰሯቸውን ስራ ግን እንግዲህ አይታችኋል፣ እናንተ በእንትን የሚሰሩትን ስራ እነዚህ እኔ እኔ እንዲ አንዳንዴ ጊዜ ክፉ ቃል ልናገር ና አምላክ ወይ በዚች ሴት የመጣ እኔ ራሱ በጣም አበበን እዛ ጠገቡ ብሆን እንደማደርገው አላውቅም። የሆነ በጣም እያናደደኝ ነው። ልጁን ያልሆነ እንትን ውስጥ እየከተቱት ነው ያሉት። እንደውም ትዕግስተኛ ነው አቤል፣ ቁጭ ብሎ እያወራው ነው በስነ ስርዓት። እኔ ብሆን ግን ግንጭሉን ብዬ ነው ከንትኑ ጋር ማገንትን ምልለን ሉል ትክክል እኮ ነው። በሉል አትፍረዱ ሉል ሁለታቸውን ማገናኘቶ እዚህ ጋር ለሀቅ ነው እንጂ አቤል ስለሚቀርበው ጓደኛው ስለሆነ ወይም ወንድሙ ስለሆነ ማዳላት የለበትም። ትክክለኛው ፍርድ ማስጠና ያለበት ካዲና ሌባውስ አበበ ነው። በእጁ ሲበላ ሲጠጣ ከርሞ ካሜራውን ማን እንዳጠፋው ራሱ ያውቃል። እዛ ቤት ውስጥ ምን እንደተደረገ ያውቃል። ይህም ሁሉ ክዶ የዛሬ አስራ አምስት ቀን በፊት የተናገረውን እረስቶ፣ ዛሬ ደግሞ እንደ አዲስ አስተምረው አስጠንተው መጥቶ ሌላ ታሪክ እያወራ ነው ያለው። ታውቃላችሁ፣ አቤል ለተወሰነ ጊዜ ነበር የተሰጠው በውጭ ሆኖ ጉዳዩን እንዲከታተል የተደረገው። ከእስር ቤት የወጣው እንደዛ ነው። ሞር ደግሞ ይሄንን አጋጣሚ ተጠቅመው ደግሞ መልሰው እስር ቤት ለመክተት ነው። እንግዲህ ሊያ ይሄን ያክል አስጠንተው የላከችው አበበን ማለት ነው። በእሷ የመጣ ሰው ሞቶ ነበረ። ፈጣሪን ያወጣው ልዑልን፣ ነበር ያዘጋጁለት ግን ተመልሶ ግን ለአበበ ሆኖ ቢሆን ይሻል ነበር። ያችም ነገሩ የትቅመስ ያችም እኮ አንደኛዋ ሌባ ናት፣ ፍቅረኛ ነች ምናምን የምትለው ሴት የሊያ ተላላኪ ናት። እና ራሷ ቀመሰች፣ ይሄው ራሷ ስር እንትና ያለችው ሆስፒታል ነው ያለችው። ለሰው ልጅ ተንኮል ለሰው ልጅ እንትን ስታስቤ መጨረሻሽ እንደዚህ ነው። አየሽ፣ መልካም ነገር አስቡ። በቃ መልካም ቅልብ ይኑር። አበባ አሁን በጣም ትልቅ ችግር ነው የገባ። የእውነት ከአቤል ጋር እንደዚህ አይነት እንትን ወጣ ግረባ እያለ ትልቅ ትልቅ ችግር ውስጥ ነው የገባ። አንዴን እዛ የሆነ ነገር ይሉታል፣ ሊያ የተባለችው ስልክ የለውም በምን ይገናኛል ምናምን ይላሉ። ግን እሱ ግን በምንም በምንም ይገናኛል። እንዴ አንድ ሰው ጋር ስልክ ወስዶ ሊያወራ ይችላል፣ ስንት ነገር ሌላም ስልክ ሊኖረው ይችላል። ተንኮል ካሰበ ሰው እኮ ማድረግ ቀላል ነው። እነሱ ደግሞ ስራቸው ስለሆነ ሆን ብለው ይሄንና ይሄንን ነው እንትን የሚሉት የሚያጠኑት። እና ዛሬ እውነት አቤል በጣም ነው የከፈው በጣም እንደ ዛሬ እንደዚህ ሲሆን አይቼው አላቅም በጣም ነው ያሳዘነኝ አቤል ከምላችሁ በላይ ማለት ነው። አንደኛ ለሱ እንደዚህ አይገባውም። ጥሩ በሰራ ስንት ችግር ያለባቸውን ሰዎች ስንት ሲያወጣቸው መፍትሄ ሲያመጣ የቆየ ወንድማችን፣ ዛሬ ደግሞ ዞሮ ዞሮ ነገር ሁሉ እንትን ብሎ እሱን ወንጀለኛ አድርገው እሱ እንዲታሰር በዚህ ያክል ርቀት የሄዱት እነዚህ ሰዎች ምን አይነት ኬዝ ይዞባቸው እንደሆነ ባላቅም፣ ያው የነ ልዑል፣ የነሱ ስራ ታውቃላችሁ። ወንጀለኛ ከሆነ ወንጀለኛ ነው። ትክክለኛውን እንትን ነው የሚያመጡት። ማድበስበስ ምናምን የሚባል ነገር የለም። እና የዚህ ሰውዬ ደግሞ ትንሽ አሁኑ ደግሞ የከፋ መጣባቸው። የከፋ የከፋ፣ ለሰው ልጅ እኔ እንጃ እውነት ይህ አበበ በሚሉት ሊያ የተባለች ሴት በጣም አይወዳ በሏቸው። እጁ ውስጥ ሲበሉ ሲጠጡ ከርመው እንደዚህ አይነት ነገር ሰርተው በስከ መጨረሻ ልጁን ምን ውስጥ እንደከተቱ ትዩልኝ። ማንን ነው አምነን የምንኖረው? በጣም ግራ የሚገባኝ ሰው እኮ እንዳታምኑ እያደረጉ ነው። አሁን እኮ አብረሹ ያለሹን ሰው እንዳታምኑ፣ ከሰው ጋር ተማምነሽ እንዳትኖር እያደረጉ ነው። አቤቱ አቤት አቤት አቤት ላስችል አይሰጥም። እንግዲህ እንግዲህ አቤላችን በጣም ተናዷል። ዛሬ እንደ ዛሬ ሆኖ ማየችው አላውቅም። ብቻ እግዚአብሔር ይጠብቀው ወንድማችን፣ ሌላ ችግር ሳይከቱት። ኧረ እናት ይሄስ ቢያንስ ይሄ አበበስ በአሰተኛ እንደመሰከረም ትንቢት ሌላ ወጥመድ አዘጋጅተው አቤልን ትልቅ ችግር ውስጥ እንዳይከቱት ብቻ ነው ምፈራው እንጂ ሌላው ሌላ ነው። ይሄ ማውራቱ ምኑ እንደምንም ምንም ተደርጎ እውነቱ መጣራቱ ስለማይቀር፣ እውነት ተደብቃ ስለማትቀር አብረን እናያለን። ልውላችንም እንግዲህ የተቻለውን አቅም እንግዲህ እየሰራ ነው ያለው እንግዲህ ከጀርባም እያያችሁ ነው፣ ብዙ ወንድሞች አሉ፣ በእርግጥ የሚያግዟቸው ያው እንግዲህ እግዚአብሔር ያግዘው፣ በጸሎታቸው አስቡት። አቤልን ነፃ የሚወጣበት ቀን እውነት እንደኔ ናፈቃችሁ፣ በጣም ብዙ ትኖራላችሁ እርግጠኛ ነኝ። አቤል ነፃ ወጣ የሚባልበት ያቺ ወንጀለኛ ልያ ታሰረች የሚባልበት ከና እንትኖቿ ምንድን አብሮ በሮቿ ነው። አንድ ላይ ብቻ እነሱ የሚታሰሩበትን ቀን ቅርብ ያድርግልን። ከዛ የተረፈ ይሄ አበበ የተባለው ሰውዬም የእውነት አምላክ ይፍረድበት ነው ምለው፣ ሌላ ምንም አልለውም። ለማንኛውም እንግዲህ የመወዳችሁ የዛሬው ቪዲዮ ይመስላል። እንግዲህ ከተመቻችሁ ቪዲዮ ላይክ አድርጉ፣ አዲስ ከሆናችሁ ደግሞ ሰብስክራብ ማድረጋችሁ እንዳትረሱ። ስትጀምሩ በላይክ ጀምሩ። ፕሌስ ሁላችሁም ላይክ አድርጉ ስትገቡ ስትወጡ ትረሱታላችሁ። ስትጀምሩ ገና ስትጀምሩ ላይክ አድርጉ። በተረፈ ሁላችሁንም ከልብ ነው አመሰግነው። ሰላማችሁ ብዙ ትርፍ ይበልኝ እያልኩኝ የዛሬውን ቪዲዮ ይመስላል። ባይ ባይ።